ቴንክስጊቪንግ አመት በዓል ደርሷል። የዚህ ሀገር አመት በዓል ነው፣ ግን የምስጋና ቀን ስለሆነ ይህንን እድል ተጠቅሜ ሁላችሁንም ላመሰግናችሁ እፈልጋለሁ። በጣም ነው ማመሰግናችሁ። ለምትሰጡኝ ድጋፍ፣ ለምትሰጡኝ ኢንካሬጅመንት፣ ሁሌም የደወላችሁ ምን ያህል የምንሰራው ቪዲዮዎች እንደሚረዷችሁ ስለምትነግሩን በጣም በጣም ከልብ አመሰግናችኋለሁ። የምስጋና ጊዜ በሚሆንበት ጊዜ ሳይሆን ሁል ጊዜም ነው ማመሰግናችሁ፣ ግን አሁን መጥቼ ለመናገር ያመቸኛል ብዬ አመንኩበት ሰዓት ስለሆነ ነው። ዛሬ ድላችሁ ይፈለግኩት

ስለ ብዙ ነገሮች እግዚአብሔር ማመሰግነዋለሁ። እግዚአብሔር ትልቅ አምላክ ነው። ለእኔ ብዙ ብዙ ነገር አድርጎልኛል። ከተባረከ ትዳር ጀምሮ፣ ከተባረኩ ልጆች ጀምሮ፣ ከተባረከ ቤተሰብና ጓደኞችን ከመስጠቱ በላይም ጨምሮ እናንተን እህትና ወንድም የማደርጋችሁ ጓደኛ ማደርጋችሁ ደንበኞች ተሰጠኝን በጣም እግዚአብሔር አመሰግነዋለሁ። ስራዬንም ስለባረከልኝ ወገኖቼንም የኢትዮጵያን ኤሪትሪያን ኮሚኒቲንም ለማስተማርና ስለ ሪል ስቴት ለመርዳት ስላበቃኝ በጣም በጣም እግዚአብሔርን አመሰግናለሁ። ይሄንን እድል በመጠቀሜ በጣም ደስተኛ ነኝ። የምታከብሩ ሃፒ ተንክስጊቪንግ እላለሁ። ለማታከብሩ ደግሞ የምስጋና ቀን ነው የምታውቁትን ሰው እና ያጠገባቸው ያሉትን ሰዎችን ለማመስገን ጊዜውን ተጠቀሙበት እላለሁ። ሃፒ ተንክስጊቪንግ መልካም ጊዜውን እላችሁ።